እንደዚሁ ኤስማ ክፍል ውስጥ ነው ያለችው። ወዲያውኑ ግን በሩ መንኳኳት ይጀምራል። አመሻሽ ላይ ነው እንደዚህ፣ እሷ በብዣማ ነው ያለችው። ኤስማ፣ ኤስማ ሚል ድምፅ በር ላይ ይሰማል። ግራ ተጋብታ ማን ይሆናል ብላ በሩን ስከፍተው የመጣው ኤሳት ነበረ። ኤሳት፣ ሰላም ነው፣ እንዴት ነሽ እያለች ተናገረው ጀመረም። ወዲያውኑ እንቅልፍ አጠውና መተኛት አልቻልኩም። እኔም አልተኛው ነበረ። እንደዚያ ከሆነ ቆንጆ እና ጊዜ ካለች ለምን አናወራም? ማለት መግባት ይችላለሁ ወይስ ሊድ እያለ እናገራ ጀመር። አይ አይ አይ ናግባ ናግባ እያለች ወዲያውኑ ወደ ቤት ታስገባው ጀመረም። መጠጡን ይዞ ወደ ውስጥ ይገባ ጀመርም። ትንሽም ሳይሰክር አይቀርም። ወዲያውኑ ይስማ ግራ ተጋብጣ፣ ጸጉሮቹን አስተካክለ ወደ እሱ ጋር ትሄዳለች። ወዲያውኑ ትንሽ እየጠጡ ነበረ። አይ ሌላ ምፈልገው ነገር ካለ ላምጣ ብለው፣ አይ አይ አይ አይ ችግሬ የለም ችግሬ ነው እቺ በቂ ነው እያለ ይናገር ጀመር። እሷ ግራ ተጋብታለች። እጆቿ እንደዚሁ ታደባብሳለች። ወዲያሁኑ መጠጡን እየጠጣ እሱ ወደ አልጋው ላይ ሂዶ ይቀመጥ ጀመርም። ከተቀመጠም በኋላ ግራ ይገባል እና እንዴንሽ እዚህ ከመጣው በጣም ረጅም ጊዜ እያለም ይናገር ጀመር። በፊታ ሰውሳ ዶፃን እያለው ነበር። እየተሯሯጥ ነው በዚህ የምናልፈው ክፍሉን ገብቼ ራሱ አይቸው አላቅም እያለም ይናገር ጀመር። ያው ብዙ ነገሮች ሲኖሩ ብዙ ነገሮችን አታይም እንደዛ ከሆነ ቆንጆ ቆንጆ እና እንዴት ነሽ አንቺ ደህና ነኝ ግን የረበሽኩ ይመስለኛል ከፈለክ እኔን መውጣት ችላ ችግር የለም ነይ ከኔ ጋ ቁጭ ነይ ነይ ማውራት እፈልጋለሁ አንቺን እያለም ይነግራ ጀመር ከአጠገቡ ሄዳ ትቀመጣለች ወዲያውኑ ወደ ሷ ጋ ይጠጋል እሷ ስንቱ እንዳለ ይወራታል የሆነ ነገር የሚፈጠር ይመስላል በውስጧ ግን ደስታ ላይ ነው ያለችውም ፈራሽኝ እንዴ እያለ ይነግረታል አይ አረ አልፈራውም ለምንድን እንደዛ የምትፈራው ለምን ልፈራ እችላለሁ እያለች ትናገር ጀመረ ወዲያውኑ መጠጡን ይጠጣል በላይ በላይ እንደዚሁ እሱም ይህ መጠጥ ካየሽ በኋላ ሞክረሽ ታውቂያለሽ ሞክሪ እስኪ አይ እኔ ጠጥ አይ አንዴ ሞክሪው እያለም ይነግራቸው ነበር ኧረ አንዴ ብቻ ሞክሪ እያለም ይጠይቃቸው ነበር እሷም ትቀጠላለች መጠጡንም ወዲያውኑ አንድ ጎንጭ ትጠጣለች ነገር ግን ጥታ ስለማታቅ እንደዚሁ በጣም ያቃጥላታል። ወይ በጣም ያቃጥላል በጣም የማላፍ ላይ እያለች ተናገር ጀመረ። እሱም እጁን እየዘረጋ ወደ የሆኑ ፀጉሮቿን ይከፍት ጀመር። እውነቱን ለመናገር ልቤ የተለየ ስሜት አለኝ ላንቺ እያለ እንደዚህ ነግራታል። ሳላስበው በፍቅር ሳልወድቅ አልቀልም ካንቺ እያለም እንደዚህ ይናገር ጀመር። ግን ከዚህ ነገር ማምለጥ እንደማልችልም ጠንቅቄ አውቃለሁ። ማለቴ ከአንቺ ጋር መጋባት እየፈለግኩ ነው ያለት እያለች እንደዚሁ ከአንቺ ጋር መጋባት ፈልጋለሁም እያለ ይናገረ ጀመር። ግን እኮ እያለች ታውራለች። ግን አታገቢኝም? አይ፣ አገባ አገባለሁ፣ ደስ ይነኛል። ግን እኮ እያለች ታውራለች። ወዲያውኑ ዝንበይ ብሎ ወደ ከንፈሯ ጋር ይጠጋና፣ በመጨረሻም ከንፈሯን ይስመው ጀመረ። እሷን በደስታ ትወጣለች። ወዲያኑ እንደዚሁ እየተሳሳሙ በዛው አልጋ ላይ በፍቅር ይወድቁ ጀመረ። እንደዚሁ በሌላ በኩል ሜሊክ ቆማለች መስኮት ጋር። በሌላ በኩል ጃሃን ደሞ መኪና ውስጥ ቁጭ ብሎ መስኮት ጋር ቁሞ እያያት ነው ያለው። ዞሩም ብሎ ያታል። እሷ ደግሞ በመጨረሻም ልጇን በሆዶ እየዳበሰች እንደዚህ የምታደርገውን እያንዳንዱ ነገር ያይ ጀመረ። ብረችም የተነብሳል። በደስታም ይዋጣል ወዲያውኑ ይህን ካየ በኋላ እሷ መስኮቱን ስዘጋ እንደዚሁ ቀጥ ብሎ ይሄድ ጀመር። በሌላ በኩል እንደዚሁ አብረው አድረዋሉ። የእሳትና የስማ ጫማውንና ልብሱን ማድረግ ይጀምራል። እዚው በድ ልብስ ውስጥ ያለችው ወዲያውኑ ይ እንደምናገር ራሱ አላውቅም። እና የላረሽው ነገር ምንም ጥፋተኛ ስሜት አይሰማች አይደለ? ማለት ይሄ ነገር ከመፈጠሩ በፊት አይ፣ ችግር የለም መቀሽ፣ እንደዛ ከሆነ በቃ ኔና አንቺም እንጋባለን በፍጥነት እያለም ይናገር ጀመር። ነይ ብሎም ወዲያውኑ ከንፈሯንም ይስማ ጀመር። እሷም በደስታ ትዋጣለች በፍቅር ሳትወረጋገርም። በቃ ጠዋት እንገናኛለን ቻው ብሎም ወዲያውኑ ቀጥ ብሎ በሩን ክፍት እና ድምፅ ሳያሰማ ኮቴውን እንደዚሁ ሳያሰማ እየተሯሯጠ ወጣ ጀመረ። አንደኛው ሰራተኛ እንደዚሁ ስትወጣ ታየው ጀመረ። ሳት ምን ሊሰራ ይመጣል በዚህ ሰዓት? ወጣሪ ሆይ ምንድን ነው የሚሰራው እዚህ እያለች ምንም ነገር ሳታስብ ቀጥ ብላ ትሄድ ጀመር። እሷ ደግሞ ካለችበት ተነሳ፣ ልብሶቿን ታደርጋለች። እንደዚሁም ሁሉ ነገር የተፈጠረውን ነገር እንደዚሁ ታነሳሳለች። መጠጡንም እንደዚሁ ታነሳና ወዲያውኑ ወደ መሳቢያ ውስጥ ተከት ጀመረ። እንደዚሁ አልጋዎቿንም ታስተካክላለች። በጣም ግራ ተጋብታለች፣ ትቀመጣለች። ምንድን ያረጉት እያለችም በሀሳብ ትዋጣለችም። ግራም ተጋብታለች። ልጁ በመፈጠሩ በአንድ ጎን ደስተኛ ስለሆነች ነው፣ በሌላ በኩል ደግሞ እንደዚሁ ልትወጣ ነው። በመጨረሻም ስሩ ፖሊሶች ይመጣሉ። ሰላም፣ እንዴት ነሽ? አንድ ነገር ለመጠየቅ አስበን ነበር። ወደ አንቺ የመጣ ነው። ጉርች የሚባል ሰው ታውቂዋለሽ መሰለኝ። እዚህ አካባቢ ይመጣል። እንደዚሁ ስለ እሱ አንዳንድ ነገር ለመጠየቅ ነው። እሺ፣ ችግር የለም። ጠይኩኝ ከሚል እሺ፣ አንተም ዛውቃ መስጠት ትችላለን። እሺ፣ ሰላም ናችሁ። ይሄ ጓደኛችሁ ያለ አንደኛው ፖሊስ ይሄዳል። ስምሽ ማን ነው? ስም ሩሳዚን እያለች ትናገራለች። እሺ ከጉድቆ ያላችሁ ነገር ምንድን ነው? ማለት የመጨረሻ ጊዜ የተገናኛችሁት፣ ብዙ ነገሮች የሚያገናኛችሁ በምን የተነሳ ነው እያለ ይጠይቃታል። መጨረሻ የተገናኘ ነው ምሽ ነበረ፣ እሮብ ይመስለኛል አሁን እሮብ መሰለኝ የተገናኘ ነው እንደዚያ ይመስለኛል። በመጨረሻም ቻው ብሎኝ ነው ይሄደው ማን ነበር አሚት? አሚት መጨረሻ ላይ የታየው ሮብ ነበር፣ አለን ሮብ ነው እህቴ እያለ ይናገር ጀመር። ሮብ ብቻ ነው፣ ከዛ በኋላ አይቼው አላውቅም። ሱቄ መቶ አያውቅም። እሺ የት ሊሆን ይችላል ብለሽ ታስቢያለሽ? ምን እንጃ የት እንደሆነ። ምንም ላቆ ነገር የለም ማለቴ። የስልክ ጥሪውንም ማየት ትችላላችሁ። ወደ አንቺ ግን ምንም አልደውልም አይደል? አልደወለም። በቃ እዚህ መቶ ካናገረኝ በኋላ አይቼው አላውቅም። አይ ወንድሙ በመጨረሻም ስለተጨነቀ ነው ብዙ ነገሮች እያደረግን ያለ ነው። ሌላ ምንም አይደለም። እሺ በቃ እያንዳንዱ ነገሮች እስከምናጣራ ድረስ አዲስ መረጃ ካገኘሽ ለእኛ እውነቱ መናገርሽ አይጣጣሽም ብዬ አስባለሁ። እሺ ወንድሜ እንሂድ እያሉም ወዲያውኑ ቀጥ ብሎ ፖሊሶቹ መሄዳቸውን ይቀጥላሉ። ወዲያውኑ ምን ሆኖ ነው ደሞ ወደ ሀገሩ ሄደ ወይ? ምንም ነገር ሳይናገር እንዴት እንደዚህ ሊያደርግ ይችላል? እርግጠኛ ነኝ ሚስቱ እያበደች ነው የሚሆነው። እውነቴ ነው። ሜሊክ ደግሞ እንፋታለን እያለ ስታወራ ነበረ። ከሚል በቃ እኔ ልሄድ ነው እናንተ አዘዳሉት እሺ ብላ ትናገር ጀመር። እሺ አለቃ ሁለቱም ይለው ጀመር። ከቀና በኋላ በመጨረሻም እንዳለ ተሰብስበዋሉ። ታይሲን ሰሜት፣ ታይሲን እንደዚሁ ኖ ሳይቀር እና ሌሎችም ኤሳት ሳይቀሩ ተሰብስበዋሉ። በመጨረሻም የወቱሉን ነገር ለአንዴና ለመጨረሻ ጊዜ ሊወስን ይመስላል። እሺ በመጨረሻ ምንድን ነው እሺ ሁሉ ነገሮችን እዚጋ ማየትና መገንዘብ እንችላለን። ስለዚህ ሁላችንም አንድ ላይ ተሰብስብናል። ስለዚህ ስለዚህ ሆቴሎች መሸጥና አለመሸጡን አንድ ላይ መወሰን እንችላለን። ስለዚህ ነገሩ የሚሆነው በድምጽ ብቻ ነው እያንዳንዱ ነገሮች ሳይቀሩ ማለት ነው እያለም እንደዚህ ይናገራል። ሰሚት ጃሃን የሚለውን ነገር እኔ ከሱ ጋር ምንም እቀራል ነገር ነገር የለም እያለም ሳት ያወራል ነው ግራ እየተጋባ እውነቱን ለመናገር ብዙ ነገሮች ማርኬቱ ላይ እየተቀየረን ያለው ካምፓይኑን በመጨረሻ እንደዚህ በቀላሉ ኦፍ ማድረግ አይከብድም፣ ትንሽ እያለ ከታይሲንጋ ያወራ ጀመር። ሁሉም ሰው እንደዚህ እያወሩ እያለ በመጨረሻ እንደዚው ስንቦ ትመጣ ጀመር። ግራ ይጋባ፣ በመጨረሻም ግራ ተጋብቶ አፍትጠያታለ። ወደ ውስጥም ትገባለች። ወዲያውኑ ወደ መቀመጫውን ተቀመጀ። ይቅርታ አረፈድኩ፣ አይደለ? መንገዱ ዝግ ነበረ። እሽ ለካምፓኒው እንደዚሁ ምርጫ ስለምታይገዱ ለዛን የመጣት ወደዚህ ቆንጆ ቆንጆ እያለ እንደዚህ ያራ ጀመር። እሽ በመጨረሻም እንደሱ ከሆነ እስቲ ወደ ፕሮሰሱ ብንሄድ አይሻልም? እያለም እንደዚሁ ይናገር ጀመርም። እሺ እንደዛ ከሆነ እንችላለን እኩል ከሆነ ያው ነገሩ ውድቅ እንደሚሆን መተማመን አለ በመጀመር እያለም ይናገር ጀመር። ጅሀን እንደዚህ እያወራ እያለ በመጨረሻም እንደዚው ሂክመት ወደ ውስጥ ትገባ ጀመር። ሰላም ናችሁ እንዴት ናችሁ? እያለች በጣም ውጭ በርታ ደግሞ በጣም በጣም እያለች ወደ ውስጥ ትገባ ጀመር። ሁሉም ሰው ግራ ተጋብቶ አፍጥጦ ያያት ጀመረ። ሂክመት ምን እየሰራች ነው እዚህ? ብላ ትነግራታለች። ምሩም ወዲያውኑ እንዴ አንቺ እዚህ ምን ትሰሪያለሽ? እኔማ የዚህ የካምፓኒው ድርሻ ስላለኝ እዚህ የተገኘት፣ እንደዛ ነው። እንዲ ምቴ ይቅርታ አርግልኝ እኔ እሱን ነገሮችን አላወቅኩም ነበረ። ያው እኔም ግን የመጣሁት የካምፓኒ ላይ ድርሻ ስላለኝ ለዛ ነው የመጣሁት። የተወሰነ ገንዘብ እኔ ወስድም አለ ለዛ ነው ለዚህ የመጣሁት እና ትንሽ የሆነች ኃይልም ስላለኝ ነው። ተግባባን አይደለ እ እሺ። ስለዚህ ካምፓኒ እኔም ስለማይገባኝ እዚህ መቀመጫ ላይ መቀመጥ አለብኝ ብላ ተቀመጨመር። እሺ እንደዛ ነው ሰሚት? አዎ ይህ ስራ ስለሆነ እንደፈለግ ማድረግ እንችላለን። እሺ፣ ነገሮችን አሁን አላብዛው። በመጨረሻ ሁሉ ነገሮችን እያንዳንዱ ነገሮችን ወስነን ወደ ቀጣዩ ሂደት እንሄዳለን ማለት ነው። እሺ፣ አሁን በመጨረሻ ምርጫውን ብናካሄድ ይሻላል። እሺ፣ ካምፓኒ በመጨረሻ ይሸጥ የምትሉ ይሄን ነገር የምትቀበሉ ካላችሁ እጃችሁ መውጣት ትችላላችሁ እያለ ይናገር ጀመረ። ወዲያውኑ አራቱም ያወጡ ጀመር። ሶስቱ እጃቸው ዝቅ ያረጋሉ። በጣም ግራ ይጋባሉ። ወዲ እንደዚህ ከሆነ እሺ፣ እንደምናየው ብርጫ አግኝተናል። ስለዚህ ካምፓኒም ያለምንም ምንም ቅድመ ሁኔታ ይሸጣል ማለት ነው፣ ሆቴሉም ሳይቀር ማለት ነው። እያለ ይናገር ጀመር። ስለዚህ ሁሉ ነገሮችን ጨርሰናል፣ ካሁን በኋላ ብራቮ፣ ብራቮ እያሉ ያሉ ጀመር። እሺ፣ ታይሲን በመጨረሻም እያንዳንዱ ነገሮች ለአንተ ጋር ከሆቴሉ ከተሸጠ በኋላ የሚገኘውን እያንዳንዱ ነገሮች የምታገኘውን ታገኛለ። ገባን አይደለም? ስለዚህ ሁላችንም የሚያቃረረን ነገሮች አይፈጠርም ማለት ነው የምንጠቀመውን ጥቅም ሁላችንም እናገኛለን ማለት ነው። ስለዚህ ነገሮች እዚህ ጋ ግልጽ ሆኖ አልቋል ማለት ነው። ስለዚህ ኖ ከአንተ ጋርም ከአሁን በኋላ የሚያገናኘን ነገሮች አይቀርም ማለት ነው፣ ብሎም በጣም ተናዶ ጅሀን ወጣ ጀመር። እነሱም እንደዚሁ ተከትለው መውጣት ይጀምራሉ። ታይሲም በጣም ይናደዳል። ኖ ማበድን የቀረም እንዴት እንደዚህ ይሆናል? እያለም ያስብ ጀመር። ሱምሮ ይህን አልጠበቀችም ነበር። እንዴት እንደዚህ ይሆናል? በመጨረሻ መሆንም አንድ አንድ አንድ እርምጃ ተራመዱ። ከኛ ትች ትች በጣም ያናዳል። እንዴት የሉ ነገር ሊፈጠር ይችላል? ወይኔ ወይኔ፣ ፊቱን አይተዋል፣ እንዴት እንደሆነ እንዴት ክፍት እንደሆነ አይተዋል አይደለ? ፊቱን እንዴት ፈገግታውን ራሱ አይተዋል። ቶ በቃ ተረጋጋ ነው ተረጋጋም፣ ሌላ መንገዶች አናጣም፣ ተረጋጋ። የሩም ታይዘው ልጡ ጀመረ። በሌላ በኩል እንደዚሁ ሆቴሉ የሚሸጠው አዲስ የመጣች ከአፍጋኒስታን የመጣች ሴት አለች። ሰሚት እንደዚሁ ጃህንና እሳት ወደ እነሱ ጋር መመሩ ጀመረ። ወዲያውኑ ወደ ውስጥም ሄደው እንደዚሁ ቁጭ ብላ የጠበቀቻቸው ስንሆነ ወደ እነሱ ጋር ሄደው ይቀመጡ ጀመር። ሰላም፣ እንዴት ነሽ? እንታወቅ፣ ሰሚት እባላለሁ። እሱ ጃሃል ልጄ ነው። እሱ ደግሞ እንደዚሁ የሲኦ አማካሪ እሳት ይባላል። የካምፓኒው ዋናው እንደዚሁ የካምፓኒው ትርፍና ገቢ የሚያውቅ ነው። እሱ ደግሞ ትንሹ እሳት ይባላል። እንደነገርኩሽ ነው። ሲዩ እያንዳንዱ ነገር የሚሰሩ እሱ ነው። እሺ እንቀመጥ እያሉ ይቀመጡ ጀመረም። እሺ እንደዚያ ከሆነ እንዴት ነው? ኮንትራቱን አነበብሹ ያቀረብን ሽን እያንዳንዱ ቅድመ ሁኔታዎች ሁ እንደዛ ነገሮች እንዳለ አንብቤ ያለው። ስለዚህ ምንም አይነት ነገሮች አላገኙበትም ከጠባቂ ጋር ሁሉ ነገር ወስኛለው። እሺ እንደዛ ከሆነ ወደ ገደለው እንግባ። ተፈራርመን የሚፈጠረውን እያንዳንዱ ነገሮች አብረን ብና ይሻላል። ምክንያቱም እያንዳንዱ ነገሮችን ከያንቺ በፊትሽ ታሪክን አይቼ ነበር። አዘርባይጃን ነበርም እንደሚመስለኝ ከሆነ አዘርባይጃን ብዙ ቦታ ዙር ያለው ደስ ይላል። እውነቱን ለመናገር እንደዚህ አይነት ቦታ ጋር በመገኘትሽ በጣም አደንቃለሁ። እውነቱን ለመናገር ግን በጣም እድለኛሽ እና የተሳካልሽ ሴት ነሽ ብዬ ነው ማስበው። እውነቱን ለመናገር እንደማየው ከሆነ ማለት ነው ልጆችን ምናምን ግን እንዴት ማሉሽ ማለቴ ይገባሻል አደለም? የኔና የአንቺን የሽርክና ሂደት ወደ ሌላ ከፍ ለማድረግ ነው ይሄ የምጠይቅሽ። ቆንጆ ቆንጆ። እሺ፣ እንደዛ ከሆነ ለምናምን እንፈራረም እያለ ጃሁን ያወራ ጀመር። እውነቱን ለመናገር ለአንቺም እንደ ጊፍት ያመጣሁልሽን ተቀበይው እያለ እስኪብርቶ ነገር አቶ የሰጣት ጀመርም። አመሰግናለሁ፣ በጣም አመሰግናለሁ። እሺ፣ እንደዛ ከሆነ አሁን እዚሁ ፊትለፊታችሁ መፈራረም እንችላለን፣ እንችላለን እያለም እሱም እስኪብርቶን ያወጣ ጀመር። ልክ ልትፈርም እንደዚሁ እያነበበች እያለም በመሀል በመጨረሻም፣ አሀ አሀ ኢልዲራ ኢልዲራ ሱልቫ እያለ ይጠራ ጀመር። ታይሲን ወዲያውኑ ድምፁን እንደሰማ ዞሮ ላታየው ጀመር ታይሲን ታይሲን፣ ኦ ወንድሜ የጠፋ ሰው ብላ ካለችበት ፊልሞን ሳፈርም እንደዚሁ ትነሳ ጀመር። እነሱ ፊታቸው ቀዩን ጀመር። ኑህ መጥቷል። ሰላም እንዲንሽ ውዴ ሰላም ነው። በጣም ይቅርታ አረፈርኩ አይደለ? አረፈርክብኝ በመጨረሻም እያንዳንዱ ነገሮችን እያየው ነበረ። እንደት ነህ? ደህና ነህ? አለው አለው እንደማየ ከሆነች ከጓደኞቼ ጋር ብዙ ነገሮችን እያየች ነው ያለችው። እሺ እሷን ደግሞ ተዋቋት። አዘርባጃ በጣም ብዙ ስራ የሰራን ጓደኛዬ ናት እንደ እህት ቁጠራል። እሺ አንድ ነገር ላሳይ ቆታ። ታይሲ እስቲ ይህን ኮንትራት እንድታነበው እፈልጋለሁ ብላ ኮንትራቱን እንደሲሁም ታወጣና ታሳዩ ጀመር ማለት ውስጥ ቆንጆ ነው እያለ ታሳየ ጀመር። እንደዚሁ ይህን እንዳየን ነው በጣም ብዙ ገንዘብ ነው ቁጥሩን እያየው ነው እያለ እንደዚሁ ይናገር ጀመረ። ወዲያውኑ እስቲ ቆይ በደንብ ሊው ሁሉ ነገር ቆንጆ ነው፣ የትውል ውስጥ ያለው ነገሮች ግን እንደማየ ከሆነ ገንዘቡ ግን በጣም በሳ ማለቴ፣ እዛ አጀርባጃ ሁለት ሚኒ ሆቴል በዚህ ገንዘብ ልገዛት ያለሽ፣ ግን እንደ ወንድምና እንደ ጓደኛ እኔ ይህን ነገር አንድ ገዢ አልፈልግም አልመክርሽም፣ እያለም ይናገር ጀመረ። ወዲያውኑ እንደዛ ስትለው ፊታቸው ይቀየር ጀመረ። በመጨረሻም እሺ እንደዛ ከሆነ ይቅርታ አልኩኒ። ታሲን ማለት ለእኔ ቆንጆ ማውቀው ጓደኛዬ ነው። ስለዚህ እሷ ትግዢ ካለኝ ይህን ነገር ልገዛ አልችልም ማለት ነው። ስለዚህ የሆቴሉን እያንዳንዱ እገዛለሁ ያልኩትን እያንዳንዱ ነገሮችን ችዋለሁ ግን እኮ ኮንትራቱን እኮ እያለ ሲያወራ በመጨረሻ ይቅርታ አድርጉልኝ፣ ብታው በጣም ይደብራል። እዚህ መቀየር እንችላለን፣ የሆነ ቦታ አለ፣ ለምን አብሮ እያለም ታይስን እንደዚሁ ይዘዋ ይር ጀመር። እሺ አመሰግናለሁ፣ እሺ እያለች ትናገራለች ልጅቷ። ኖ ወደ ኋላ ይቀርና ወዲያኑ ወደ ጃን ጋር ይጠጋል። እውነቱን ለመናገር አንተ እውነትህን ነው እውነት ነው የምታወራው፣ ነገሮች የምትነጋገረው፣ በመጨረሻም ሁሉ ነገሮችን በፍጥነት ለማድረግ የምትሞከረው ነገሮች ምናምን። ነገር ግን አንድ ነገር ማሰብ ያለብህ ነገር ቢኖር መቼም መቼም ቢሆን በቀላሉ ያልቅ እንደዚህ ብሎ ይናገረውና እንደዚሁ ይሄድ ጀመረ። ጃን ውስጥ ያብድ ጀመር። ትች ምን ሊፈጠር ነው? ምን ሊፈጠር ነው ትለኛል። እንደ በመጨረሻም ታይስን እኛ ላይ ይሰራልን፣ ተጫወተብን፣ ሁላችንም ከፋፍለን አባቴንም በመጨረሻ ምንድን ነው? እኔ ያጠፋሁት ምን ነገር አለ ሰሚት ያወራ ጀመር። በመጨረሻም ተናዷል፣ በጣም ያናዳል ብሎ እሱም ምግቡን፣ ጠረጴዛውን ይወረውሮ ጀመር። ሳት ግራ እየተጋባ መጠጡን እየተነሳ ይጠጣ ጀመረ። ከቀናት በኋላ በመጨረሻ ሜሌክ እንደዚህ የሄደች እያለ መንገድ ላይ ከፊት ለፊቱ አጃን ከተፍ ብሎ ይቆም ጀመረ። ምን የተፈጠረ በመጨረሻ ምሉ ነገሮችን እጭግ ይረስኩ ነግረን እንዴ፣ ምንድን ነው ለዚህ ነገር እንደዚህ ደፍረ መተል ተናገርኝ ቻልከው። እሺ እውነቱ ለመናገር እናገራለሁ እዚህ የመጣሁት ነገር ግን ተስፋ መቼም ልቆርጥ አልችልም እሱ እንድታወቂ ይፈልጋለሁ ሁሉም ነገሮች እያንዳንዱ ነገሮችም አብሶ ያ ጓደኛሽ ነው ወንድምሽ ነው የሚባለው ብዙ ነገሮችን እያበላሽ እንደሆነ እንድታወቂ ይፈልጋለሁ እያለም እናገር ጀመር እሺ አሁን ምንድን ነው ልት ልትለኝ የሞከርከው ምንም አይነት ከውስጥ ርህራሄ የሌለ ሰው ኮነህ አንተ ምንም አይነት ግን አሁን ምን ልትይ የመጣሽ ጃህል ምንድን ነው ቆይ ሊገባኝ አልቻለ ነገር ምንድን ነው ቆይ ከኔ ደረግ ደጋግሜ ነገር ያለኩ አይደል እንዴ እኔ አንተን እንዴት ብዬ ልቤ ውስጥ እንዳስገባው በጣም ሊገባኝ አልቻለም እስካሁን እንዴት ብዬ እንደማፈቅር እንደነበረ ግን አንተ መጨረሻ ልቤን ሰበርከው ስለዚህ ያቺ ትንሽ የምትሆን ቀዳዳ ራሱ አሁን የለችም ምንም አይነት ቀዳዳ ልቤ ላይ አልተውክም እያለች ትናገር ጀመር በጣም አፍሬ ያለሁ በጣም አፍሬ ያለሁ በጣም ብዙ ጊዜ ነፈርኩት ተግባባን አይደለም። ስለዚህ ከአሁን በኋላ ይህን ነገር ደጋግመ ማታነሳብኝ ደስ ይለኛል። ሜሊክ ሜሊክ እንደምታስቡ አይደለም። አይ ምንም ይሁን ምንም፣ በቃ ከአሁን በኋላ ልጆች ልጆች አይደለም፣ አድገና ነኝ። ገባን አይደለም? ስለዚህ እያንዳንዱ ነገር ከታይሲን ጋር የምታደርገው ነገር ከኔ ጋር እንድታገናኘውም አልፈልገውም። ግን በቃ ሁሉ ነገሮች እርሰው እርሰው እርሰው። መጀመሪያው ሲጀምር ከአንተ ጋር መሆን የኔ ጥፋት ነበረ። እሱን እድል መስጠት ለአንተ አልነበረብኝም። እናቴ በመጨረሻ ማግኝቻ ሳለም እሱን ዋቀው ቆይ ኔ ወዴት ማት ይጅም አላግኝ ምንም ይሁን ምንም እያንዳንዱ ነገሮችን እዚሁ እንጨርሳለን። ምንም እኮ ካፌ የሚወጣ ቃል ራሱ የሚማታና የሚሄድ አይደለም። ተግባባን አይደለም። ሁሉ ነገሮች ይጋጉታል። ሁሉ ነገሮች ፈጣሪ መንገዱን ያቅናል ብላ ዞርትን ጀበር። ልቡ በንዴት በጣም ያብድ ያመረ። ጂሀን ከአቅሙ በላይ የሆነበት ነው ያለው። አምሻሽ ላይ በመጨረሻ ማልጋ ላይ ተኝቷል። በህልሙ ግን እንደዚሁም ተራራው ጋር ሁሉም የሚገናኙበት ጋር ሆናለች። ነጭ በነጭ ለብሳለች። ሜሊክ ሜሊክ እንደዚሁ ለብሳ እያየ ቀጥ ብሎ ወደ እሷ ጋ ያምራ ጀመረ። ወዲያሁኑ ዞሮ ብላት ያለች በመጨረሻ አንድ ላይ እንመለስ ነው እያለ ይናገር ጀመረ። ወዲያሁኑ ሁሉ ነገሮች ወደፊት እንድንሄድ በፊት ያሳለፍን ነገሮች ትተን በአንድ ፍቅር መጀመር እንዳለብን እየነገር ሲ ነው ሜሊክ እያለም ያወራ ጀመር ወደ እሷ ጋ እሷ ግን ተሸሸዋለች። በኋላም ሜሊክ ነይ፣ ሜሊክ እጄን ያዩ ነይ እያለም ይታካታል። እሷ ግን ትጠጓለች። በጣም አርፍደሃል ጃሃን፣ በጣም አርፍደሃል ጃሃን፣ ቅርታ አድርግልኝ በጣም አይ፣ አይ የኔ ውድ፣ በጣም እኮ ነው የማፈቅርሽ በጣም ነው ፈቅርሽ። እባክሽ እባክሽ እያለም ወደ እሷ ጋር ይታካል። አይ ምንም ምናምን አልችልም ከአሁን በኋላ በእኔ እናንተ ቦታ ምንም አይነት ፍቅርም የለም። ከመጀመሪያው ጀምሮም ጥፋተኛ ሆኜ ነኝ እያለች ተረቆ ጀመር። እባክሽ ሜሊክ እባክሽ ሜሊክ እባክሽ ሜሊክ እባክሽ ሜሊክ ሜሊክ ወዴን ሜሊክ እያለ እንደዚሁ ራሷን ከተራራው ላይ ተወውድ ጀመር። ሜሊክ እያለ ካለበት ባለው የነሳ ጀመር። የሁሉ እየቃዥ ነበር። እንዳለ ሰውነቱ በላም ተውጧል። ወዲሁ ዩቲዩብ ቻናሎች የቤተሰቦች ዛሬ ያመጣሁላችሁ ቪዲዮ እችን ትመስል ነበር። በቀጣይ ምን ይፈጠር እንደዚሁ ጃሃን ምን አይነት እርምጃ ሆቱሌሉ ላይ ሊወስድ ይችላል? አንድ ላይ የሚመለሱበት ነገር ምን ሊሆን ይችላል? በሌላ በ የፊቹን ነገር ስነግረው ሞ ኖ ምን ሊል ይችላል? ምትና ሌሎችም እጅግ አጓጊ በጣም የሚያስገርሙ ትዕይንቶችን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ እንዲሆን ደግሞ ስኮን ላይ ከረጋችሁ እንዲሆን ላይክ አድርጋችሁ እንድጨርሱ በተትና እየጠየቅኳችሁ፣ እኔ ኮዱ ይሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ አይጥፋ እያልኩ ቻው።